ምንድነው ነው ስልኩ የሰራ? ምን ለዛ የማይረባ ሰውዬ ደውልለት። ደውል፣ ደውል። እሺ ደውል። አሁንም ደውል፣ ደውል እያልኩን። አሁኑ ኑ። እሺ በቃ ጨርሰን እንሂድ። እሳት ከሆነ የፈለጉት ይኸው እሳታቸው። እሺ። አቤት። ሳይት፣ አቶ ጂሃን ምን ተፈጠረ? ሳይት፣ አመለጡ፣ አመለጡ። አቶ ጂሃን አመለጡ። ማን ያመለጠው ምንድ ነው የምታወሩት ምንታዎቹ አቶ ጂሃን ምንታዎቹ ምን አይነት ነገር ነው የምታወረው ጎተራውን አቃጠሉት እየነደደ ነው ያለው ከዛ በትልቅ መኪና ጥለው ጠፉ አቶ ጂሃን ቶሎና በጣም እየነደደ ነው እሺ አሁን እየመጣሁ ነው እየመጣሁ ነው እሺ ምን ተፈጠረ ኖና መሌክ ጎተራውን አቃጠሉት እና ጠፉ ምንድነው ያደረጉት ሴቪ ላይ በደንብ አስረዳሻለሁ ግን አሁን አይደለም እሺ ስም ያውቃሉ አሁን መተኛት ይከብዳል ግን የሆነውን በሙሉ ለመርሳት ሞክሪ በይ በኋላ እነግርሻለሁ ስልክን አንሳ፣ አባይ እባክህን ስልክን አንሳ። ሄሎ አቤት፣ ጂሃን የት ነው ያለው? ቤት ነኝ። ልጄ፣ ምን ተፈጠረ? ወይኔ አምላኬ፣ ደህና ነህ? ደህና ነኝ። እኔ ምን ሆን አለሁ ችግር አለ። ኑና መሊክ መልጡ ምን? አዎ፣ ጎተራውን አቃጠሉት እናጠፉ ጎተራውን አቃጠሉት ነው ያልከው? ማን ነው? ስማ ልጅ፣ አዳምጠኝ እስከምደርስ ድረስ ምንም ነገር እንዳታደርግ። አሁኑኑ ደርሳለሁኝ። ደርስ። እሺ፣ መጣሁ። ጠብቀኝ። እሺ። ወደ ጎተራው እየሄድኩ ነው። አንተም ተሎን። አባይ፣ ጎተራውን አቃጠሉት እና ማን ናቸው አቃጠሉት? ኑና መሌክ። ምን ለማድረግ አስበው ነው? ለምንድን ያቃጠሉት? ስማ፣ እነሱን ልጆች በፍጥነት ማስቆም አለብን። እኔ ነግር ያለው ግን አንተ በደንብ አታዳምጠኝም። እሺ፣ ስሚ፣ ቤት ላለ ለማንም ሰው እንዳትናገሪ። እስካሁን የደረሱ ይመስላል? አይ፣ በጭራሽ ገና አልደረሱም። ግን እስካሁን የሆነውን ሰምተዋል። ጥሩ እንኳን ሰሙ፣ እንኳን ሰሙ። ይሄ ገና የመጀመሪያቸው ነው። የሁሉም ነገር መጀመሪያ ይሄ ይሆናል። በደንብ ይገባችሁ ኑ። በቃ ማየት ያለባቸውን በእርግጠኝነት አይተዋል። አሁን ምንም ወሬ አያስፈልግም። ይህም ምዕራፍ እንዝጋና እንሄድ። አይ አይዘጋም፣ ሌክ አይዘጋም። ግን እነሱ የፈለጉትን ሊያገኙ ይችላሉ። ይኸውልሽ እኔ ግን ንቅንቅ አደለም። እነሱ አንቺን ለመን ካደፈሩ አደለ፣ በደንብ ነው የደፈሩት ገና ይፈራታል። ከዚህ በኋላ ምህረት የሚባል ነገር አይኖረንም። እመኝኝ፣ በቃ። እስኪ ተረጋጋ፣ ተረጋጋ፣ ተረጋጋ። እሺ፣ በደንብ ይፍሩ። ግን ከዛ በፊት ቤት እንሄድ እና ደግሞ በደንብ እንረጋጋ፣ በደንብ እናቅድ። እሺ፣ እሺ። ወንድሜ አኒድ ይህንን ቀን በመጠቀም እንደተፈጠረ በደንብ አድርገው ያስቡበት። በደንብ አድርገው አንተ አባይ፣ እንዴት ይሄ ሲሆን ዝም ትላለን? እንዴት ታስመልጣችኋል? አባይ መልስልኝ እንጂ ወንድሜ። ሂድ ወንድሜ ሂድ። በቃ ሄድሁኑኑ። ከዚህ ሄድ አባይ። እሺ ተረጋጋ፣ በቃ ተረጋጋ። የተረገመ ሳይት ላይ ለምድ ነው የምትጮው? አንድ ነፍስ የሌለው ቀጭን ልጅና ደካማ ሴት እንዴት ብለው ነው ሊያመልጡት የሚችሉት? ንገረኝ እስኪ ጅሃን። በራሳቸው ያመለጡ ይመስላል። ምን ማለት ነው? ራሳቸውን ፈቱና ጎተራውን አቃጠሉትና በራሳቸው ወጡ፣ እንደዛ ነው እያስብክ ያለው? በዚህ ጉዳይ ላይ ሁሉም ነገር ያንተ ጥፋት ነው። አዎ፣ አንተነ ጥፋተኛ። በአሁኑ ተሸውደሃል። እኔ? አዎ፣ አንተነ ጥፋተኛ። ይህንን ነገር ተውጃ፣ አባዬ። ሁለት የማይረቡ ልጆችን አግተን ነበር። በዛ ላይ አንደኛዋ ደግሞ ሴት ነች። ስለዚህ ነገር አላወራንም እንዴ? ከእነሱ በስተጀርባ የሆነ ሰው እንዳለ አልነገርንም ነበር? አስፈላጊ ከነበረ እዚህ ሰራዊት ማስቀመጥ ነበረብን። አንተ ግን ምን አደረክ? ምንም አላደረክም። እንደዚህ አቅም እንደነበራቸው እኔ በምን አውቃለሁ? አምናለሁ በእርግጥ ከእነሱ ጀርባ የሆነ ሰው አለ። አዎ ይሄንን አልክድም፣ ግን የሆነ ሰው በመኪና መጥቶ ሊወስዳቸው ይችላል ብዬ በምን ምክንያትና እንዴት ልጠረጥር እችላለሁ? ጂሃን እስኪ ንገረኝ ባክ፣ እንዴት ላስብ እችላለሁ? ኧረ አላስብከውም። ምንድን ነው አንተም አባይ እንደ በፈጣሪ ለመሆኑ ቀድማ አቅደ ታውቃለ። ይህ ሰውዬ ብልጥ ነው። ከእነሱ በስተጀርባ ያለው ሰው በደንብ እቅድ ያወጣል እና በቅዱ መሰረት ነው የሚራመደው። እንደኛ በጭፍን አስቦ ምንም የሚያደርገው ነገር የለም በእርግጠኝነት ነውና፣ መሌክን ቤታችን ያስገባቸው እሱ ነው። እሱ ነው ይህንን ሁሉ አጋጣሚ የፈጠረው። እንዴት ይህንን ሰው ይትንቀዋል? እንዴት አትጠነቀቀው? አባዬ ንገረኝ እስቲ፣ በጣም አቅለዋል። ማን ነው ከእነዚህ ሰዎች ጀርባ ያለው? እኔ አሁንስ ለአብድ ነው። አላውቅም ግን ማንም ይሁን ማን እዚህ እንደነበሩ ደርሰውበት። ምን እያልክ ነው ያለሁ? አንተ ጂሃን ማለትም አባይ በመካከላችን ሰለያል። ለምንድን የቆማችሁት? ኑ እንጂ። በጣም ነው የደከማችሁ። ኑ ኑ፣ ተቀመጡ። ኑ ቁጭ በሉ፣ ተቀመጡ። ኑ አረፍ በሉ እንጂ። እስኪ የሚጠጣ ነገር ይምጣላችሁ። ሴልቹክ እስኪ ውሃ ምጣላችሁ። አይዟችሁ። ቀኑንም ምሽቱንም አስራቧችሁ አይደለ? እነዚህ ሰዎች አያስቡም ምህረት የለሽ የተረገሙ ሰዎች ናቸው። ፈጣሪ ቅጣቸው። የተረገሙ ናቸው። አምጣው ሲልቹክ አምጣው። አመሰግናለሁ ሲልቹክ። እባክህ ቀዝቀዝ እንዲያደርጋቸው በረዶ ማምጣላቸው። ደግሞ ለቁስላቸው መድኃኒት እና ማሸጊያ ማምጣ አያስፈልግም። እንድ ተው፣ ተው፣ ተው እንደዛ አይባልም። ንግቡ ቁጭ በሉ። እስቲ ያው እንግዲህ እንደ ትልቅ ቤት ባይሆንም ለክፉ አይሰጥም። እባካችሁ አትጨነቁ፣ እንደ ቤታችሁ እሺ። እህቴ ነሽ፣ አትጨነቂ። እኛም አንጨነቅም፣ አታስቢ። የዛራ ቤት ከትልቁ ቤት በላይ እንደሚመቸን እርግጠኛ ነን። አንቺ አታስቢ። እንደው በጣም በጣም አስቸገርንሽ አይደል? ወይ እንደዚያ አትበይ። እስቲ ወይዘሮ ንሃየት የሚያስፈልግሽ ነገር ካለ መጠየቅ ትችያለሽ። ወይ እስቲ ውሃ ምጪላት። ይ ፈጣሪ ይባርክሽ። ማታ ማታ እንዴት እንደሚጠማኝ አታውቂም። ፈጣሪ ባርክሽ መጣው። ወደ መጸዳጃ ቤት ልሄድና እመለሳለሁ። እኔ መታጠቢያ ቤቱን አሳይሻለሁ። በጣም አመሰግናለሁ። ኑሮ እኮ የማያሳየን ነገር የለም እህቴ። የት እንደነበረንና አሁን የት እንዳለን ተመልከች እህቴ ኒሴ። እመኝኝ፣ እኔ ለራሴ በፍጹም አላዘንኩም። የእናቴ ነገር ነው እያሳሰበኝ ያለሁ በእሱ አድሜ ዋሻ ውስጥ እየተንቀጠቀጠሽ ማደርን አስቢ፣ ውስጥ በጣም ከባድ ነው። አሁን ደግሞ የዛራ ቤት መተን ሸክም መሆናችን በጣም ከባድ ነው። ንሁን ታውቀዋለህ አይደል? ይቺ ደግሞ ሜሌክ ነች። እህትና ወንድም ናቸው፣ መንታዎች ናቸው። ወንድሜ ነው። እንኳን ደህና መጣህ። አመሰግናለሁ ወንድሜ። እህቴ እንኳን ደህና መጣሽ። አመሰግናለሁ። ኤርካን፣ ከዚህ በኋላ እዚህ ከኛ ጋር ነው የሚኖሩት። እሺ፣ ይኸውልህ ወንድሜ፣ እናንተን ማስቸገር አያስፈልግም። ኤርካን፣ እነሱ ማለት ለእኔ ከወንድምና ከእህትን በላይ ናቸው። ይሄ ቤት አሁን የነሱ ነው። እዚህ ቤት ውስጥ እንደ ራሳቸው እንዲኖሩ እፈልጋለሁ። እሺ፣ ያለምንም ሀሳብ ወንድም። ባክ ኖህ ምን እያልክ ነው? ያለው ቤተሰቦች ናቸው አልኩ አይደል? ዝም ብዬ ነው እንደዚህ ያልኩት። ለማንኛውም በሻንሳላም ቤተሰብ ምክንያት ሲሰቃዩ ነበረ። ተርበው ነው ያደሩት። በኋላ ሁሉንም አስረዳለሁ። አሁን ሂድና በጣም ቆንጆ ምግብ አዘጋጅልን። በደንብ እንበላና እረፍት እናደርጋለን። ከዛ ክፍላቸውን አሳያቸው። እው ለለህት ሜሌክ መስኮቱ ወደ ወንዝ የሆነውን ክፍል ስጣት፣ ትወደዋለች። ለኑህ ደግሞ መታጠቢያ ቤት ውስጥ ገንዳ አስገባለት። እንደዚህ ፈገግ በሉ። ከፊት ያለውን ክፍል ለእሱ ስጠው። እሺ፣ እሺ ወንድሜ። ቆይ፣ ኤርካን እናት እየሰራች መኖር ትፈልጋለች አይደል? ስለዚህ ነገ መጥታ መስራት እንድትጀምር ንገራት። መሌክ ገና ወጣት ነች፣ ብዙ ወንዶች ሲገቡና ሲወጡ ስለሚውሉ እናትህ ብትኖር ጥሩ ነው። እሺ ወንድሜ፣ ነግራታለሁ። በጣም ደስ ይላታል። በል እሺ፣ ሂድ። ላይ አረጎድ እንዴት አባቱን ያወቀው? እስኪ አስበው። ማን ያውቅ ነበር? ሳይቲ ያውቅ ነበር፣ ዘበኞች ያውቁ ነበር፣ እኔ እናንተ እናውቅ ነበር። ሌላ ማን ያውቃል? አይ ሌላ ማንም አያውቅም? ግን እኔ ከቤት ስደውል እዛ የነበሩት ሰዎች ሰምተው ይሆናል። እኛ ዝም እንዲሉ አልነገርናቸውም። አየህ፣ ቤት የነበሩ ሰዎች ማለት ስልክ ስደውልላቸው እዛ የነበሩት ዘበኞች እንዲሰበስባቸው ነገርኳቸው። ሌላ ምንም ያደረግኩት ነገር የለም። ወደኋላ ብዙ ነገር አሳሰብክኝ እኮ። ግን ከቤት ማንንም አልጠረጥርም። እውነቴን ነው፣ ማንንም አልጠረጥርም። ቡንያሚንን ታምነዋለህ አባይ? ቡንያሚን እሱ እኮ ለብዙ ዓመታት አብሮን ነበር። አይ ቡንያሚን አያደርገው። እንግዲህ አባይ፣ የሆነ ነገር ልንገርህ። እውነቴን ነው፣ በዚህ ሰዓት እኔ ሁሉንም ሰው ነው የምጠረጥረው። በተለይ ደግሞ ራሴን ጠረጥረዋለሁ። ለመሆኑ ያ ባለቤትሽ የት እንዳለን ያውቃል? እማዬ የእውነት ግን ወደዛ ቤት የምንመለስ ይመስልሻል? እንዴ እንደዛ ነው የምታስቢ? አዎ እንመለሳለን። አንቺ ሞኝ መሆኑን ከተውሽና እግሩ ስር ወድቀሽ ይቅርታ ከጠየቅሽው እሱም ይረጋጋል። ከዛ እንመለሳለን። ታይ እንጂ እማዬ እሱ ግር ስለወድ አዎ በደንብ አድርገሽ ትወድቂያለሽ። ምን ችግር አለው? ታለቅሻለሽ፣ ትለምኘዋለሽ፣ እንዲያዝንልሽ ታደርጊዋለሽ። አስፈላጊ ከሆነ ቤት ሄደሽ በር ላይ ትተኛለሽ። ኢሳትን እያለቀሽ ትለምኘዋለሽ ሀሪካን ትለምኛታለሽ እነሱ ደግሞ አባታቸውን ይለምኑታል ትሰምኛለሽ እንደዛ ትኝ ስምሩ እውነቴን ነው እና ደግሞ እነዚህ መንታዎች ደግሞ በምን እንደምትገላገያቸው አስቢ ቆይ እኔ ያላደረግኩት ምንድን ነው ማድረግ የነበረብኝ አንድ ሚሊዮን ምክንያት ነበረ ሁሉንም አስቤያቸዋለሁ ግን አንዱንም አላገኘሁትም እኔ ከመጀመሪያው ጀምሮ ሁሉንም ነገር ምንም ሳልደብቅ ላስረዳው ነበር ግን አንቺ ነሽ እንዳልነግረው ያደረግሽ እና ታዲያ ምን ለውጥ ያመጣ ነበር እኔ አልገባኝም። ቆይ እስኪ ንገሪኝ፣ የዛን የነገርሽው ቢሆን ኖሮ ትንሽ ምሕረት ያሳይሽ ነበረ? እማዬ፣ እኔ በጭራሽ አንቺን አላምንሽም። እውነት ይህን እያልሽ ነው ያለሽው? ቆይ አልገባኝም። ሶምሮ ታውቂያለሽ፣ እስከ ትላንትና የሻን ሰላም ቤት የተከበረሽ ንግሥት ነበርሽ፣ እኔ ደግሞ የንግሥቷ እናት ነበርኩ። እና በእጃችን ብዙ ሀብት ነበር፣ የዛ ቤት ገዥኛ ነበርን። አሁን እሱን ሁሉ ልትተይ ነው? አትፈልጊውም ማለት ነው? እኔ መቼም ቢሆን አልተውም። እዛ ቤት እንደ ምንም ብለን እንመለሳለን። ማድረግ ያለብንን ነገር በሙሉ እናደርጋለን። ያችን የተረገመች ሕክመትን ደግሞ ከዛ ቤት እንደ ቆሻሻ አውጥተን እንጥላታለን። እኛ ላይ እንደዚህ እንዳደረገች እጥፉን ነው የምንከፍላት። በጭራሽ እኔ እዛ ቤት አልመለስም። ሱምሩ ምን አስበሽ ነው? እባክሽ እንደዚህ አይነት ነገር አትናገሪ። ምን ልታደርጊ ነው? ያንን ሁሉ ጥለሽ እዚህ ልትኖሪ ነው? እማዬ ነገርኩሽ፣ እኔ እዛ ቤት አልመለስም። ይህንም በደንብ መስማት አለብሽ። እሺ ልጄ፣ ምንም ችግር የለውም ሱምሩ ያ ቤትሽ ነው ቤትሽ። ሳሚስ ደግሞ ያንቺ ባለቤት ነው። ባለቤቴ አዋርዶኛል ታውቂያለሽ፣ በአደባባይ አዋርዶኛል እማዬ። ሰው ሁሉ ፊት ነው ያዋረደኝ። በሚያስጠላ ነገር ነው የጠረጠረኝ እኮ። የራሴ ልጆች ፊት ለፊት ማቅጠሻል ነው ያለኝ። ከዛ ደግሞ ምን አደረገ? ከቤት አባረረኝ። ከዛ ሁሉ ውርደት በኋላ እኔ ምንም እንዳልሆንኩ ልመለስ ነው ደግሞ? እኔም ብቻ አይደለም አንቺንም፣ እንኳን አልተወሽም እማዬ፣ አንቺንም እኳ አባሮሻል እባክሽ ከዚህ በኋላ ያ ህይወታችን እንዳበቃ ለመረዳት ሞክሪ። በቃ ያ ሕይወት አብቅቷል። እባክሽ ህይወትሽን እንደ አዲስ ለመገንባት ሞክሪ። እባክሽ ይሄንን መቼም ቢሆን አልረዳም። መቼም መቼም፣ እንግዲህ ነግሬሽ አለሁ። እንዴትም ብለን እዛ ቤት እንመለሳለን። እሱን አትርሽ። አሁን ላይ የሆነ ሰው የእኛን ርቀት ለማፍጠን እየሞከረ ነው ሴፊ። ለመሆኑ አንተ የጠረጠርከው ሰው አለ እንዲያቱ? ሳሜት ማንም ሰው ሊሆን ይችላል ሴፊ ካፓዶሻ ውስጥ ደግሞ በእኛ የማይቀና ሰው አለ። ግን ይህንን ሰው ማግኘት ቀላል አይሆንም። በጣም ከባድ ነው ሊሆን የሚችለው፣ በጣም ከባድ ለመሆኑ የመኪናው አይነት ወይም ታርጋ ቁጥሩን ታውቁታላችሁ? አይ እኛ ምንም የምናውቀው ነገር የለም። የሆነ ሞኝ ቀጥረን ነበር፣ ታርጋ ቁጥራቸውን እንኳን አልያዙ። ስማ ሴፊ፣ እኔ ምለው ፖሊስ ጣቢያ የምናውቀው ሰው የለም ማለት? የትራፊክ ካሜራዎቹን አይቶ ሊነግረን የሚችል ሰው የለንም? እስቲ ንገረኝ እባክህ ሊረዳን የሚችል ሰው ካለ። አባይ መኪናውን ማግኘት ምንም ጥቅም የለው? እርስዎ ወንድሜ ማወቅ የምንፈልገው ከእነሱ በስተጀርባ ያለውን ሰው ነው እሺ በጣም ጥሩ አንድ ሳምንት ብቻ ስቶኝ ከእነሱ በስተጀርባማ እንዳላረጋግጬ አንጠልጥ እያመጣላችኋለሁ ምንም አታስቡ ሁሉንም ምን ያስተካክልላቸሁ እናመሰግናለን ሴፊ ስማ ቶሎ ብል በፍጥነት አምጣልኝና በደንብ አድርጌ ያስተምራቸዋለሁ አይ ወንድሜ እዚያ አታመጣቸው ምን ማለት ነው እነሱን አያመጣቸውም አባይ ስማኝኛ በአሁን ሰዓት የምንፈልገው ከእነሱ በስተጀርባ ያለውን ሰው እሱን ሰው አምጣል፣ ግን ተጨባጭ ከሆነ ማስረጃ ጋር። እሺ ስህተት መስራት አይቻልም። ችግር የለውም፣ አታስቡ፣ ምንም አታስቡ። አመሰግናለሁ፣ አመሰግናለሁ ሴፊ፣ አመሰግናለሁ፣ ቻው። ከሚባለው በላይ በጣም ነው የጎዷችሁ አይደለ፣ ስለ እኔ እንድትነግሯቸው ፈልገው ጎዷችሁ አይደለ? ልክ ነው ወንድሜ። ቤታችሁ አገባባችሁ እያጠራጠራቸው ነበር። ለዛ ብቻ አይደለም ወንድሜ ሁሉ ነገር የታቀደ መስሏቸዋል። አቅደን ቤታቸው የገባን መስሏቸዋል። ለዛ ነው እንደዛ ያደረጉት። ትክክል፣ እሳቱን እኛ ነን ያቀድነው። ሁሉም ነገር አቅደን ነበር ደግሞ ግን፣ ያው ግን ማፍቀሩ የታቀደበት አልነበረም አይደለ? ቆይ፣ አንተ ለምንድን ነው ስሜን ያልነገርካቸው? ለምንድን ነው ታህሲን ነው የቀጠረን ብላቸው ያልነገርካቸው? ለምን እንዴት እናደርገዋለን? እንዲህ ወንድሜ፣ ምን አይነት ጥያቄ ነው መልክና። እኔ መቼም አንተ ልንገድህ አንችልም። እንዴት እንደዛ ታስባለህ? ቆይ፣ አዎ፣ መቼም አናደርገውም ወንድሜ። እናንተን ዝም ብዬ እኮ አይደለም እህቴና ወንድሜ ያልኳቸው። የእኔ ውዶች አንበሶች ናችሁ። ለምንድነው ነው እነሱን እንዳያመጣቸው የነገርከው? በደንብ እንድንቀጣቸው እዚህ እንዲመጡ እፈልጋለሁ። ጂሃን ቆይ እስቲ አባዬ፣ ምንድ ነው የሚቀጡት? ምን ማለት ነው? ምንድነው ነው የሚቀጡት ማለት? ጂሃን፣ አባዬ፣ እኛ ምን አድርገውናል? ምን አድርገውናል? ሰው ገድለዋል እንዴ? ቤተሰባችን ውስጥ የጎድት ሰው አለ? ምንድን ነው ያደረጉት እስቲ ንገርኝ። ንብረታችንን ሰርቀዋል? እስኪ አስቡ ምንም አላደረጉም። አባይ ለመሆኑ ምን ስላደረጉ ነው የሚቀጡት? ዋሹን እንጂ ምን አደረጉ? አብዷል እንዴ? ጂሃን ምን ሆነሃል አንተ ልጅ? እንዴት ነው የማይታየ አይነህ? እንግለጥ እንጂ ስማ ልጄ ዕድሜያቸውን የዋሹን እኮ ነው ያስመሰልከው። እንዴት አቅልለ ታየዋለ እኛ ያደረግነውን ረስተሃል? እንዲ አባዬ፣ እውነቴን ነው ምል። አሁን እኛ ያደረግናቸውን ነገር ሳስብ በጣም ይከብደኛል። የእኛ ሰዎች ወሰዷቸውና የለምን መረራ ጋጣ ውስጥ ቆለፉባቸው፣ እና እንዳይጮፋቸውን ማፈኗቸው፣ ወንበር ላይ ማሰሯቸው። መሌክም ምን አደረጓት? ስለ ንቦና ጉዳት ነው የፈጠርንባት ይቺ ልጅ። ስንት ሰዓት ሙሉ ወንድሟ ሲደበደብ እንድትሰማ አደረግን። ይቅርታ ግን አባዬ፣ እኔ እንደዚ አይነት ሰው አይደለሁም። እኔ ክፉ አይደለሁም። እኔ ትንሽም ቢሆን ረራ ያለኝ ክፉ አይደለሁም። አባዬ ግዴታ መሆን አለብህ። አልሆንም። የግድ መሆን አለብህ። ምክንያቱም እነዚህ ደደቦች ዋሽሰው መሃላችን ገብተዋል፣ እናታለውናል። እንደዛ ከሆነ ብልጥ መሆን ነበረብን አባዬ። እኛ ሲጀመር እነሱ ማስገባት አልነበረብንም። እነሱ ሽጉጥ ደቅ ነውብን አልገቡም። እሱን ሹፌር ብላ አያቴ ደግሞ እሷን ቴራፒስት ብላ ያስገባችሁ እናንተ ናችሁ። ወይኔ አምላኬ፣ እኔ ላብር ነው ምን እየሆንክ እንዳለህ አልገባኝ። መቼ ነው እነሱ ጠበቃ የሆንከው ጀሃን? እኔ እነሱ ጠበቃ አልሆንኩም አባዬ። አንተ አልገባ፣ ምንድን ነው ያደረግከው አባዬ? ቆይ እየታወቀ አይደለም። ይበቃል። ከዚህ በላይ ስህተት እንዳትሰራ። እኛ ስህተት መስራት አንችልም። ከዚህ በኋላ በምናደርገው ነገር እርግጠኛ መሆን አለን አባዬ። እኛ ሊያሳስበን የሚገባው ከእነሱ በስተጀርባ ያለ ሰው ነው። ነውና መሌክ መሳሪያ ናቸው። ሊያሳስበን የሚገባው ከጀርባቸው ያለ ሰው ብቻ ነው። ከዚህ በኋላ እነዚህ ልጆች እዚህ ነገር ውስጥ ባናስገባቸው ጥሩ ነው። ምን አይነት ጣጣ መጣብኝ ባካችሁ። ይሄ ሰውዬ ልጅቷን አሁንም እንደሚወዳት እንደማመን፣ ስለ ክፋትና ምናምን ይሰብካል። እና ሲያስበው ማምኖ ይመስለዋል። ምንም መስማት አልፈልግም። ሐሳብህ መጣል አትፈልገ ነው። ችግር ምንድን ነው? ቢሆንስ፣ ምን ልታመጣ ነው? ምን ልታመጣ አመለጥክ እኮ ነጻ ነህ። ሌላ ምን ፈልግ? አጥንት እንድሰብር ልትፈልጋለህ? አቶ ጂያን በጣም ተሳስተሃል። ምን ነው? ያን እንዳቃጠል ነው? ረሳችሁት እንዲ? ሁላችሁም ስማ። ከዛ በኋላ ምንም ነገር እንዳልተፈጠረ እጃችንን ኪሳችን ከተል ልንሄድ ነው ያስቆምከ፣ ለዚህ ነው እንዴት እንዳደረጋችሁ ስልት ነግሬ ነው ያስቆምኩ። ለሁሉም ነገር ዋጋ አንተ ሰጥ ነው። እሺ ተነስ። እህቴን ጎርታታ ስምምል መስሎ ነበር። ወንዴን ብለን ነው የምታስበው? ንገረኝ በልበል። አንተ ማትረባ የተረገም ማን ብለን ነው የምታስበው? መላ ቤተሰብ የማይረባ ነው። ይህን ታውቃለህ? አትረቡም ምሻል ልቀቁኝ! ይሄን የማይረባ ልቀቁኝ! ተረጋጋ፣ ተረጋጋ። ልቀቁኝ! በቃ ሰላም ነው አታስቡ። አንተ ማትረባ! አቁሙ፣ አቁሙ! ምንድን ነው ችግራችሁ? በቃችሁ፣ በቃችሁ! ባክ ትልልቅ ሰዎች አይደላችሁ እንዴ? መንገድ ላይ ትጣላላችሁ? አሁን ሁለታችሁ መኪናችሁ ውስጥ ገብታችሁ ሂዱ፣ ካልሆነ ሁለታችሁን ነው ማስራት። ይሄ የማን መኪና ነው? አንተ መጀመሪያ በጣም ጥሩ። ዋጋ ምን ያደረክን? ያለው ምን ተረጋጋ። ዝም ብለህ ብትገባ ይሻላል። ሁለተኛ ደግሞ ያጠቅም እንዳደርስ ያጠቅማ ትደርስና፣ ዝም በል ብትቀቀኝ። እባክህ ስማ፣ በቅርቡ እንገናኛለን።